ጠንቅጥ ነው ያላት። ወአያቱሀ ቲስዑ ዘጠኝ አንቀጾች አሏት። ጠይብ መርሀባ እንሻአላህ ሱረቱል ሁመዛ ሰበበን ንዙል አላት የወረደችበት ምክንያት በርከት ያሉ ሰዎች ናቸው። ሱረቱል ሁመዛ ማለት የሀሜተኞች መዕራፍ ማለት ነው። አዛበ ንዙል ሱረቱል ሁመዛ የወረደችበት መክናይት አክረጀ እብኑ አቢ ሐቲም ነ ዑስማን ምር ዑመር አብዱላ ዑመር ቃላ ምና ሉ ማዜልና ነስማ ኣነ ወይሉሊ ኩሊ ሁመዛ የሚለውን ከመስማት ሁል ጊዜ አልተወገረም፣ እንሰማለን ታዲያ ምንድን ነው? በማን ነው የወረደች? አሉ ነዘለት ፊ ኡበይ እብኑ ከለፍ። ኡበይ እብኑ ከለፍ በሚባል ካህዲ ላይ ነው የወረደቸው። ወይም እሱ አይደለም አሉ ሱድይ የሚባለው ኪታብ ደግሞ ባላ ነዘለት ፊል አክነስ እብኑ ሹረይክ። ሁሎችም ካፊራቸው አክነስ እብኑ ሹረይክ በሚባል ካህዲ ላይ ነው የወረደቸው። ሌላ ደሞ ምንድን ነው አለ ደሞ

ረሱለላሂ ሰለም ስለ ላ ሰለም ሀመዘ ወለመዘ ከአንዘለላህ ወይሉሊኩሊ ሁመዘቲን ሉመዛ። ኡመያ ብኑ ኸለፍ የሚባለው ሰውዬ ነቢያችን ዓለይሂ ሰላቱ ወሰላም በሱ ዘንድ በሚያልፉ ጊዜ ሀመዘ ወለመዘ ማለት ያማቸው ነበረ፣ ያሾፍባቸውም ነበረ። በዚያ ምክንያት ነው የወረደ። ያም ሆነ ይህ የነዚህን ሰዎች ባህሪ የያዘ ሁሉ ሰው ያካትተዋል። በእነሱ ብቻ አይደለም። ብስሚላህ ረህማን ራሒም ወደ ተፍሲር ስገባለው። ወይሉሊ ኩሊ ሁመዘቲን ሉመዛ ወይሉሊ ኩሊ ሁመዛህ ማለት ለሀሜተኛ ሁሉ ወየውለት ማለት ነው። ሉመዛ አሽሟጣጭ ማለት ነው። ሉመዛ ማለት የሚያሽሟጥ የሚያሾፍ ወይም ዑለማዎች ሁመዛ የሚባለው በእጅ ነው። ሉመዛ የሚባለው በአፍዓል በተግባር ነው የሚሉም አሉ። አሁን እዚህ ጋር የምንተረጉመውን ጥሬ ተፍሲር ለጀማሪዎች እንዳያስቸግር ለአሜተኛና በሰዎች ክብር ለሚያሾፍ ለሚያሽሟጠጥ፣ ሁሉ አሽሟጣጭ ወየውለት ይላል። አርባ እዚህ ላይ ሁላችንም ብዙዎችን ሳንኖረ አንተርም አሜት ከሁላችንም ቤት አለ። እንደዚሁም ደግሞ በሰዎች ክብር በሰዎች ሞራል ላይ የምንቀልድ ሰዎች እንዳለን እናውቃለን። ይህንን አንቀጽ ወደ ራሳችን መመለስ አለብን ማለት ነው፣ እንደ ጋዜጣ ማንበብ ሳይሆን እኛስ ነው። አለዚ ጀማዓ ማለን ወአደደ አለዚ ለዚያ ወየውለት ጀማዓ ማለን ገንዘብን ለሰበሰበ ና ወአደደ ለቆጣጠረ ገንዘብ ሰብስቦ ምን ያህል ገንዘብ አለኝ በማለት የሚቆጣጠር ለሆነ ሰው ወየውለት የሕሰቡ አነ ማለሁ አኩለደህ የሕሰቡ በማሰብ አነ ማለው ገንዘቡ አክለደህ የሚያዘወትረው ዘለዓለም የሚያዘወትረው መስሎ በመታየቱ ነው። ይሄንን ተግባር የሚፈጽመው ማለት ነው አላ ለይሰላምሩ ከማ ዘዓም ነው። ከላ ማለት ይከልከል፣ ጉዳዩ እንደሱ እንደሚያስበው አይደለም። ዘላለም ገንዘብ አዘውትሮ ገንዘብ ዘላለም አዘውትሮ አያውቅም። ስለዚህ ከዚህ ሐሳቡ ካልሆነ ከከንቱ ሐሳቡ ይከልከል። አይዘወትርም፣ ይሞታል ነው ሙቶ ማ ይቀርም ላዩን በደንነፊልሑጠማ ሑጦማ ከምትባል እሳት ውስጥ ይወረወ ላይም በደን ይወረወራል። ፊል ሑጦማ አውዳሚ ከሆነች እሳት ውስጥ። ሑጦማ የጀሃነም ስም አንዷ ሑጦማ ትባላለች። አውዳሚ ወይም ሰባባሪ፣ ያገኘችውን የምታወድም የምትሰባብር ከሆነች እሳት ውስጣ ይወረወራል። እንኳን ዘላለም ሊኖርማል። ወማ አድራከ መል ሑጦማ ወማ አድራከ፣ ምን የምታውቀው ነገር አለ መልሑጠመ አውዳሚቱ እሳት ምን እንደሆነች ምን የምታውቀው ነገር አለ? ተፍሲሩ ነው ይሄ፣ ወደፊት የሚመጣው ናሩላሂ ልሙቀደ። ይህ ናሩላህ ማለት ነው። ይቺ አውዳሚ እሳት የምንላት የአላህ እሳት ናት። አልሙቀደ የተቀጣጠለች የሆነች እሳት ነች። አለጢ እሷ ተጠሊዑ አለል አፊደ በልቦና ላይ ዘልቃ የምትገባ ህመሟ፣ ተጠሊዑ ዘልቃ የምትገባ አለል አፊደ በልቦናዎች በልቦቻችን ላይ የሚቀጣ ሰው መጀመሪያ ኃይለኛ ቅጣት ሲቀጣ ልቤን አንሰቀሰቀኝ እንደሚል ልቦናዎችን ዘልቃ የምትገባ እሳት ናት። እናሃ ዐለይህም ሙስወደ እነሃ ናቺ ሁጠማ ዐለይህም በነዚህ ከሀዲያኖች ላይ ሙስወደ ሙስወደ ይቀራል፣ ዙሪያዋን የተዘጋች ናት፣ በዙሪያዋ ተዘግታለች። ምንም አየር የሚገባበት ቦታ የለውም። ፊ ዐመድም ሙመደደ በተዘረጉ አዕማዶች የተዘጋች በተዘረጉ አማዶች ይሄ የበሮች መዝጊያ አማድ ነው ማለት ነው። ተዘርግቶ የሚዘጋ ዙሪያዋን የሚዘጋ ከሆነ እሳት ውስጣ ይቀጣሉ። ይሄ አመድ የሚባለው ከእሳት ነው ይባላል፣ ወይም ከብረት ነው ብለዋል ሙፈሲሮች። የበሩ መዝጊያ የተዘረጋ አማድ የምንለው ከእሳት የሚሰራ ነው ወይም ከብረት ነው የሚል ሀዲድ የሚሉም አሉ ቢያይሀል ዙሪያዋን ከተዘጋች እሳት ውስጣ ምንም አየር የማይገባበት ከሆነች እሳት ውስጣ ይጣላሉ ነው። እንደዚህ አይነት ባህሪ ያላቸው ሰዎች ከዚህ አላህ ነጃ ይበለን። ባረከላሁ ፊኩም። ወደ ሱረቱል ዓስር እሄዳለሁ። ቢስሚላህ አልረህማን አልረሒም። ሱረቱል ዓስር መክይቱን ወአያቱሃ ሰላስ ሱረቱል ዓስር በመካይ ወረደች ና ሶስት አንቀጾችን ይዛለች ዓስር ማለት ወልዓስሪ ኢነል ኢንሳነ ለፊ ኹስር ወለዓስሪ በዓስር ምላለዋል ዓስር የሚለው ምንድነው ነው ሶስት ተፍሲር አለው አስሪ በጊዜ ምላለው ዘመን አዳህር ኩሉ ከመጀመሪያ እስከ መጨረሻ ያለው ዘመን ዓስር ይባላል። በዚህ ይምላለው እያለ ነው። ወይም ወላ አስሪ ማለት ከዙር በኋላ ያለው ወቅት ጀምበር እስከምገባ ከዙር በኋላ አስር የምንለው ወቅት አለ አይደለም። ከዙር ወቅት በኋላ ያለው እሱ ነው ተብሏል። በዚያ ወቅት እምላለሁ ተብሎ መተርጎም ይቻላል። ወይም ወላ አስሪ ተቅሲሙ ቢሶላት ለዓስሪ በአስር ሶላት እምላለሁ ዋዊቱ አወልቀሰምናት

ኪሳራ ውስጥ አይደሉም። ከዚህ ኪሳራ ነጀ ወጥተዋል ማለት ነው። እንግዲህ ከሰር የምንለው ያኺራ ንግድ የሚሰሩ ብለው ለሚመጣው ህይወት ይጠቅመናል ብለው የሚሰሩ ሁሉ በአላህ ያላመኑ፣ መልካም ስራ የማይሰሩ ሁላቸውም ኪሳራ ውስጥ ናቸው ማለት ነው። ሶስተኛ ወተዋሰው ቢልሐቅ ማመን ብቻ ስለማይበቃ መልካም ስራም የሰሩ ብለናል። ሶስተኛ ደግሞ ወተዋሶ ቢልሐቂ በእውነትም አደራ እየተባባሉ በእስልምና ማለት ነው፣ ወይም መጥፎ ነገር በመከልከል መልካምን ነገር በማዘዝ ማለት ነው። ሐቁ ይሄ ነው። ወተዋሶ ቢሶብሪ በትግስትም አደራ እየተባባሉ ሰዎች ሲቀሩ፣ ትግስት አዛ ሲመጣ መከራ ሲመጣ ወይም በአላህ አላህን በመገዛት ላይ እንዲሁም ደግሞ አላህን ከማመፅ ጽና፣ እንዳትልከሰከስ በማለት ወይም የአላህን ትእዛዝ እንዳታሳልፍ በማለት አንዱ አንዱን አደራ የተባባሉ ሰዎች ሲቀሩ፣ ሌላው የሰው ልጅ በሙሉ ኪሳራ ውስጥ ነው ይለናል። ዛሬው ተፍሲር ዚ ላ ያቁሟል። ወሰላ ላሁ አላ ሰይድና ሙሐመድ ወአላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱ ላሂ ወበረካቱ።